ህጻናቶችን ከየቦታው እየሰበሰብሽ ያለሽው እኔ እስከማውቀው ድረስ ምንም አይነት የእርዳታ ድርጅት የለሽ። እሺ በቃ እነግርሻለሁ። ይህን ፖስት አንበባ በመጨረሻም አዶናይ ሄለን የምትሰራውን ስራ ደርሶባታል። ነገር ግን አዶናይ ለህይወቱ ያሰግባል። ምክንያቱም የአዶናይን አባት የገደለችው ሄለን ናት። ታዲያ አዶናይንም መግደል የሚያቀታት አይመስልም። በመቀጠል እንግዲህ ኤልሻዳይ የምትባል የተረገመች እንደው ምን ነው በጥፊ ባቀለጣት ይችል ልጅ ማለት ነው እና እንግዲህ የኑኑን የምርመራ ውጤት ሰጥተዋለች። ኑኑ በሆነ ምክንያት ነፃ እንደሆነ ማወቅ አለባት። ከዚህ በላይ ልትሰቃይ አይገባም። ሚዲያ በሆነው ባልሆነ ሚስጥርሽን አወጣዋለሁ እያለች እያሳቀቀቻት ነው። የዛሬው እንግዳ ድራማን እንዴት አያችሁት ውድ ቤተሰቦቼ? ለቤቴ አዲስ የሆናቸው ሰብስክራይብ፣ ነባሮች ላይክ ማድረጋችሁን እንደትረሱ። እንግዲህ ዛሬ እንግዳ ድራማ ተለቋል ማለት ነው። እናም እንግዲህ ሄለን ስትሰራው የነበረው ህጻናቶችን እየሰበሰበች ነበረ ምንም አያውቁም ብላ ወደ ገጠር ሂዳ ነገር ግን ደግሞ እንግዲህ አዶናይ ደርሶበታል። ነገር ግን ደግሞ የአዶናይ ህይወት አደጋ ላይ ነው የሚሆነው። እንግዲህ ቀደም ሲል ሄለን የአዶናይን አባት እንደገደለችው ይታወቃል። ታዲያ አሁንም አዶናይ በስራዋ ከገባባት እሱንም ከመግደል ወደኋላ አትልም ማለት ነው እና አዶናይ ቢያንስ ከዛ ቤት ወጥቶ ይህንን ስራ ሊከታተላት ይገባል። ሲቀጥል ደግሞ እንግዲህ ያፌትን የቤቱ ሀብት ንብረት ይገባኛል እያለ እያጣደፋት ነው። ሄለን ከዛ ቤት ምንም ሳትይዝ ነው መውጣት ያለባት። ምንም ምንም ይዛ አልገባችም። ምንም ሳትይዝ መውጣት ያለባት ማለት ነው። እንግዲህ ቤቱ ሀብቱ ንብረቱ ሙሉ እንትን የያፌት እህት ሀብት ነው እና ምንም ሳትይዝ ከዛ ቤት መውጣት ነው ያለባት። ይህች የተረገመ ሶስት አይነት ሁለቱም ማየት ሁለቱም አንድ አይነት ኤልሻሬ የምትባል ማ ይሆን የሚያሰቃይ ነገር ይላክባት። ኑኑን ስታሰቃያት፣ ኑኑን ስትቆጣት በጣም ነው ምታስጠላኝ። በጥፊ ባባት ለኛሉ ግን ደግሞ የታገኛታለሁ። የት ባገኛት በጥፊ ነበር ማጮራት። ማየት ማለት ነውና ኑንዬ የኔ ወርቅ እንዴት እንደምወዳት እንዴት እንደምታሳዝን እናም እንግዲህ በመጨረሻም ደግሞ እንዳየነው ከሆነ አዶናይ እና ኑኑን አቅርቦ ተወጅዋለሽ አወጁም ወይ እያላት ነው። እኔ ግን አዶናይን አልመረጥኩላትም። ምክንያቱም አዶናይ እሷ እያፈቀረችው ቤሎን ነው እሱን ያፈቀረችው እሷ ያኔ እያፈቀረችው እሷን ስለሆነ፣ እመኑ መጨረሻ ላይ ኑኑና ማነው ቤሎ ነው እሱ ሁለቱ ይጋባሉ። መጨረሻ ላይ ልክ ይሄ ካራክተር እንደ ኤፍራታና ያፌት አይነት ነው። ኤፍራታና ናታን አይነት ካራክተር ነው እና መጨረሻም አሁንም በሆነ በሆነ መንገድ ይገናኛሉ። ሲቀጥል ደግሞ እንግዲህ አሁን ላይ አቅም ያለው ምንም የማድረግ ያለው ቤሎል ስለሆነ ምናልባትም ሆስፒታልም ወስዶ ነፃ እንደሆነችም ሊያረጋግጥላት ይችላል ማለት ነው። እና ውድ ቤተሰቦች ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። የዛሬውን እንግዳ ድራማ እንዴት አያችሁት? እኔ ይህንን ይመስላል እኔ የተረዳሁበት አሁን፣ ግን እናንተም እንግዲህ ይህን ስራችሁን፣ ሹክ በሉኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ስለምትከታተሉ